ብፁዕ ካርዲናል ብርሃነ ኢየሱስ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎበኙ። ግንቦት 22 ቀን 2017 በአዲስ አበባ ካቶሊካዊ ሊቀ ጳጳሳት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል ከሌሎች የኢትዮጵያ ካቶሊክ ቤተ ክርስቲያን ልዑካን ጋር የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ዋና መሥሪያ ቤት ጎበኙ። በዕለቱ የነበረው የጉብኝት መርሃ ግብር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰና የኢቢሲ ብራንድ እና ግሎባል ኮሚኒኬሽን ኃላፊ አቶ አባይነ ዘውዴ ሻይ መርተውታል። ኢቢሲ ስድስት የቴሌቪዥንና ሶስት የሬዲዮ ጣቢያዎችን በአንድ ያቀፈ ከመሆኑ በተጨማሪ ከ30 በላይ ማህበራዊ ድረገጾችን የሚቆጣጠርበት ኢቲቪ ዶት ስትሪም ይገኛል። በዕለቱም የኢቢሲ ሬዲዮ እና ቴሌቪዥን ፕሮግራሞች ስርጭትና ቁጥጥር ክፍሎች ለመጎብኘት ተችሏል። ብፁዕ ካርዲናል ኢቢሲ በተለይም በካቶሊክ ቤተክርስቲያን ርዕሰ ሊቃን ጳጳሳት ፍራንሲስኮስ ዜና ረፍት ጀምሮ እስከ አዲሱ መንፈሳዊ መሪ የው አስራ አራተኛ ድረስ ሰፊ ሽፋን መስጠቱን በማስታወስ በቤተ ክርስቲያኗ ስም ምዝጋናቸውን አቅርቧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በኢትዮጵያ ካቶሊካዊት ቤተ ክርስቲያን ስም አመስግነናል። ቅድም አሁንም አመስገን ወዳለሁ ምክንያቱም፣ ሀዘን በደረሰብን ጊዜ በርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ቀብር ጊዜ ትልቅ ሽፋን ነው የተደረገልን። በመላው ኢትዮጵያ እና መላው ኢትዮጵያውያን ያዩት ነው ያንንም ሲያዩት ካቶሊካውያንም በጣም ነው የተደሰቱት። ለካ እኛንም ያስታውሱናል ይሄን ህልም ደረጃ ሰጥተው ቤተክርስቲያናችንን ያከብሩልናል በማለት ምዕመናኑም ጳጳሳቱም እዚህ ያሉትም ውጭም ያሉትም ሁሉ በጣም ነው የተደሰቱት። እንዲሁም ደግሞ ፖፕ ሌዮ አስራ አራተኛ ምርጫንም በንደዛው አይነት በቀጥታ ስርጭት ለመላው ኢትዮጵያ እና በዛ አንጻር ደግሞ ለመላው ዓለምም ስለ አሰራጩ በቀጥታ ስርጭት በጣም ይህንን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እናመሰግናለን። በጉብኝቱ ማጠናቀቂያ ላይ የኢቢሲ ተቋም አመራር አካላት የትውውቅ መርሃ ግብር ሲካሄድ የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ተቋማቸው ከቤተ ክርስቲያኗ ጋር ልምድ መለዋወጥን ጨምሮ አብሮ ለመስራት ያላቸውን ቁርጠኝነት ገልጿል። የሚዲያና የኮሚኒኬሽን ዘርፍ ላይ ትልቁ ሀብትም እውቀትም ሰውም ያለው እዚህ ስለሆነ የካቶሊክ ቤተክርስቲያን በዚህ ረገድ ከኢቢሲ የሚያስፈልጋትን ድጋፍ በሙሉ ልብ ለማድረግ ዝግጁ ነን። በእለቱ ተገኝቶ የነበሩት የኢትዮጵያ ካቶሊክ ጳጳሳት ጉባኤ ዋና ጸሐፊ ክቡር አባ ከተማ አስፈው ቤተክርስቲያኗ በኩሏ በቅርበት ለመስራትና ለመተባበር ያላትን ፍላጎት ገልጿል። በእውነቱ የኢትዮጵያ ቴሌቪዥን የሚዲያ ተቋም ላደረጋችሁልን ውለታ ብንለውም አይከብደንም በጣም በጣም ከልባችን ነው የምናመሰግነው። ወደፊትም ተቋማችን ነው፣ የሀገር ተቋም ነው፣ የሀገር ሀብት ነው። አልፎም ደግሞ ለአፍሪካ ምሳሌና ትልቅ ተቋም ይሆናል ብለን እኛም የምንጠብቀው የምናምንበት ነው። በኢቢሲ ጉብኝት መርሃ ግብር ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ ክቡር አባ ከተማ አስፋው፣ የሰላም ካቶሊክ ቴሌቪዥን አባላት፣ የካቶሊክ ቤተክርስቲያን ጽህፈት ቤትና የምእመናን ምክር ቤት አባላት ተገኝተዋል።